የሰላሳኛ ዓመቷን የልደት በዓሏን እያከበረች ያለችው አርቲስት ቬሮኒካ አዳነም ከሰሞኑ እንግዲህ በተለያዩ ክፍለ ዓለማት ስራዎቿን ስታቀርብ ቆይታለች። ያልጠበቀችው ሰፕራይዝም ነው የተደረገላት። ይሄ የሰላሳ ዓመት የልደት በዓሏ ማለት ነው። እንኳን አደረሰሽ፣ እንኳን ደሳደሽ ለማለት እንወዳለን። ደምሮ ለማብሮ እንግዲህ ጨማምሮ እድሜ ይስጥሽ እንላለን። ቬሮኒካ እንግዲህ ለበርካታ ወጣቶች ድል በመፍጠር የምትታወቅ አርቲስት ነች፣ ከሙዚቀኛነቷ ባሻገር ማለት ነው። ለዚህ ደግሞ ብዙዎች ምስጋና ሲያቀርቡላት እንመለከታለን። በቅርቡ እንኳን ሊሊ ቪሎግ የምትባል አንድ እህታችን በዚህ በቲክቶክ ላይ የቀን ተቀን ውሏዋን ትፖስታለች እና ለእሷ ያደረገችው አንድ ትልቅ ተግባር ነበረ። እንግዲህ እቺ እህታችን አሁን በመኪና አደጋ እንግዲህ በድንገት መሞቷ ታውቀዋለና በጣም ነው የሚያሳዝነው። ቲክቶከሯ ሊሊ እንግዲህ በቅርቡ በድምፃዊት ቬሮኒካ አማካኝነት የሚዲያ ፍሪጅ የተሸለመች ሲሆን ብዙ ቪዲዮዎች በቲክቶክም ትለቅ ነበረ። የኮንታ ዞን መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ባልደረባ የነበረችው ወይዘሮ ቃል ኪዳን መለሰ ባልተጠበቀ የመኪና አደጋ ከዚህ ዓለም በሞት መለይቷን ነው የተነገረው። ቃል ኪዳን መስከረም 10 1986 ዓ ም በኦሮሚያ ክልል አርሲ ዞን አሰላ ከተማ ተወልዳ የካሜራ ባለሙያ ዲፕሎማዋን እና በአካውንቲንግ የመጀመሪያ ዲግሪዋን እንደዚሁ ሁለት ትችላለች። በታህሳስ 1 2014 ዓ ም የኮንታ ዞን መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት የተቀላቀለች ሲሆን እስከ ህይወቷ የመጨረሻ ደቂቃ ድረስ በታማኝነትና በታታሪነት አገልግላለች። ቃል ኪዳን ለቤተሰቧ ያላት ፍቅር፣ ሰዎችን ማክበሯ፣ የሙያ ብቃቷና የስራ ወዳድነቷ ሁሌም ሲጠቀስ የሚኖር ነው ማለት ነው። ባለትዳርና የሁለት ልጆች አንድ ወንድና አንድ ሴት ልጆች አሏት። እንግዲህ ገና በ31 ዓመቷ ሰኔ 12 2017 ዓ.ም ከዚህ ዓለም በሞት ተለይታለች ማለት ነው። የኮንታ ዞን የመንግስት ኮሚኒኬሽን ጉዳይ ጽፈት ቤት በወይዘሮ ቃልኪዳን መለሰ ህልፈተ ህይወት የተሰማውን ጥልቅ ሀዘን ገልጿል ማለት ነው። እንግዲህ ቬሮኒካ በተደጋጋሚ ፎሎ አድርጓት ባካቾችን ልጅ ተከተሏት በጣም መስኪን ልጅ ነች። እንደዚሁም በሙያዋ ደግሞ ጠንካራ የሆነች ልጅ ነች። ቀደም ብዬ እንዳልኳችሁ የካሜራ ባለሙያዋም ጭምር ነች፣ እና በጣም ልትበረታታ የሚገባ መልካም ልጅ ነች እያለች በተደጋጋሚ ስታስተዋውቅላት ፔጇን ተመልክተን ነበረ እና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 እንግዲህ የመጨረሻ ቪዲዮዋ በቲክታክ አካውንቷ ላይ እየለቀቀችው ይሄ ነበረ። አዎ በጣም ነው የሚያሳዝነው። እንግዲህ እና ለእህታችን ነፍስ ይማር ማለት እንወዳለን። እንግዲህ በሀገራችን በተደጋጋሚ እየተከሰተ ያለው አሁን ላይ ይሄ የመኪና አደጋ በጣም አሳሳቢ እየሆነ መጥቷል። እንግዲህ ቀደም ሲል በተደረጉ ጥናቶች ላይ በዚህ በመኪና አደጋ ጉዳይ ላይ ማለት ነው መረጃዎችን መሰረት ያደረገ ማለቴ ነው ባለፈው እንግዲህ ከ2010 እስከ 2014 ባለው ጊዜ ውስጥ አደጋው በተወሰነ መልኩ የመቀነስ አዝማሚያ አሳይቷል ቢባልም ነገር ግን በህይወት በአካልም ሆነ በንብረት ላይ የሚደርሰው አደጋ እየጨመረ እንደሄደ ነው። በተለይ በዚህ በያዝነው እየተገባደደ ባለው አመት ደግሞ በርካታ የሆኑ አደጋዎች እየደረሱ እንደሆነ ተመልክተናል። ታዋቂ ሰዎችን እንኳን በዚህ በሶሻል ሚዲያ ላይ የሚታወቁ ሰዎችን እንኳን ብዙዎችን ልናጣ ችለናል ና በተለይ ዝቅተኛ የተሽከርካሪ ቁጥር ላላት ሀገር ወደ አንድ ነጥብ አራት ሚሊዮን ተሽከርካሪ ኢትዮጵያ ውስጥ አሉ ተብሎ ይታመናል። የአደጋው መጠን ግን በጣም ከፍተኛ ነው። ከሁለት ዓመት በፊት 2014 ዓመተ ምህረት ላይ በወጣው መረጃ ስንመለከት የተሽከርካሪ ቁጥር በ500 ሺህ ገደማ ጨምሮ 1.5 ሚሊዮን ደርሶ ነበረ። በዚህ ዓመት በደረሰ የትራፊክ አደጋ ህይወታቸውን ያጡ ሰዎች ቁጥር 3971 ነበር። በጣም ነው የሚገርመው። እዚህ ላይ የምናየው ነገር እንግዲህ ከ900 ሺህ ብዙም ያልዘለለ የተሽከርካሪዎች ቁጥር ይዘን ከፍተኛ የሰው ህይወት ነው ያለፈው። 2014 ላይ የነበረን የተሽከርካሪ ቁጥር በ500 ሺህ ያህል ጨምሮ በመንገድ ትራፊክ አደጋ ያጣናቸው ግን በተወሰነ መልኩ መቀነሱን የሚያሳይ ነው ነው የተባለው። የዓለም አቀፉ የተሽከርካሪ አደጋ መመዘኛ በአስር ሺህ መኪኖች ምን ያህል አደጋ ይደርሳል ሲል ይመዝናል። በኢትዮጵያ ይህንን መስፈርት ተከትለን ስናየው በ2010 ዓ ም በ10 ሺህ ተሽከርካሪዎች የደረሰው አደጋ ተመሳሳይ ቁጥር ባላቸው ተሽከርካሪዎች በ2014 ዓ ም የደረሰው አደጋ ግን 297 መሆኑን መረጃዎች ይጠቁማሉ። ይህ ቁጥርን መሰረት አድርገን ስንነጋገር እንግዲህ አብዛኞቹ አደጋዎች የሚከሰቱት ከፍጥነት ጋር በተገናኘ ነው ነው የሚሉት። ለእግረኛ ቅድሚያ ለመስጠት በቀዳሚነት የሚጠቀስ ነገር ነው። የአሽከርካሪን ባህሪ መሰረት ያደረጉ ችግሮችም አሉ። ትልቁ ችግር የማሽከርከር አቅም ሳይሆን የባህሪ ችግር ነው። ቸልተኝነት ይበዛል። አደጋ ካልደረሰ አለመማር አለ። አብዛኛው አደጋ የሚደርሰው በአሽከርካሪዎች ስህተት ሲሆን እሱም ባህሪን የሚገልጽ ነው ይላሉ፣ እንግዲህ በሙያው ላይ የተሰማሩ ባለሙያዎች ማለት ነው። ይህ ከአሽከርካሪዎች ባህሪ ጋር ተያይዞ የሚጠቀስ ምክንያትም በሌሊት መጓዝን፣ በፍጥነት ማሽከርከርን፣ ጠጥቶ ማሽከርከርን፣ ቅድሚያ አለመስጠትንና ሌሎችንም እንደሚያካትት ነው የተገለጸው። ከዚህ በተጨማሪ ተሽከርካሪዎች ለመንቀሳቀስ የሚያበቃ የቴክኒክ ብቃት ሳይኖራቸው አድርሶ ይመልሰኛል ብሎ በማሰብ ዝም ብሎ የማሽከርከር ሁኔታ ይታያል ማለት ነው። ኢትዮጵያ ውስጥ የተሽከርካሪ አደጋ በተደጋጋሚ የሚደርስባቸው ቦታዎች አሉ። በሁሉም ክልሎች ለትራፊክ አደጋ ምክንያት ጥቁር ነጥብ ያላቸው ቦታዎችም ተለይተዋል። እነዚህ በተለይም ረዥም ርቀት ጉዞ የሚደረግባቸው በሌሊትና በፍጥነት ጉዞ የሚደረግባቸው ናቸው ደረጃቸው ነው እንጂ የሚለያየው በጥናት የተለዩ በእያንዳንዱ ክልል ተደጋጋሚ አደጋ የሚደርስባቸው ቦታዎች አሉ ነው የሚባለው በጣም በሚያሳዝነው ሁኔታ እህታችን እንግዲህ ገና ህፃናት ልጆችን ነው ትታ የተለየቻቸውና ይሄ በጣም አሳሳቢ ነገር ነው እንዴት መደረግ አለበት መፍትሄው ምንድን ነው ካለን እንግዲህ ቀደም ብለን ለመጥቀስ እንደሞከርነው አደጋ ሲደርስ ብቻ አይደለም የሰው ልጅ ሊማር የሚችለው ቀድሞ ጠንቃቃ መሆን አለበት። አንዳንድ ጊዜ በተለይ በወጣቶች ላይ እንግዲህ የመኪናው ጉልበት የራሳቸው ጉልበት የሚመስላቸው ሰዎች አሉና በኃይል ማሽከርከር የመኪናውን ደህንነት ወይም ጤንነት ሳያረጋግጡ ሞተር እንኳን ሳያሞቁ አንዳንድ እንግዲህ ቆየት ያሉ መኪኖች፣ እንደዚህ አይነት ነገሮች በጣም የተለመደ ነገር ነውና ዝም ብሎ መንገድ መጀመር በራሱ ትልቅ ዋጋ እንደሚያስከፍል በዛ ላይ ብቃቱ የሌላቸው ፍቃድ የሌላቸው ከጓደኛ በተለይ የቤት መኪኖች ሲሆኑ ደግሞ ተቀብለው ይሄዱና መመለስ ይከብዳቸዋል። ሳይመለሱ በዛ ህይወታቸው ሊያልፍ ይችላል። ስለዚህ እባካችሁ ጥንቃቄ አድርጉ። ተሽከርካሪዎች ብዙ ጊዜ እንግዲህ በእናንተ አማካኝነት ነው በባለሙያዎች እንግዲህ እየተባለ የሚገኘው ከጥንቃቄ ጉድለት የተነሳ ነው እየተባለ ስለሆነ ነው እናም እንደሚባለው እንግዲህ በሀገራችን ምናልባት አዲስ አበባ ላይ እንኳን መኪና የተጨናነቀ ቢመስለንም ነገር ግን ደግሞ ካለን ቁጥራዊ አሃዙ የሚያመለክተው በጣም ትንሽ መኪና እንደሆነ ነው። ስለዚህ በትንሽ መኪኖች ቀደም ሲል የጠቀስነውን ያህል ጉዳቶች በየጊዜው ይስተናገዳሉ እና ይሄ ደግሞ ምን ያህል አሳሳቢ እንደሆነና የጥንቃቄ ጉርለት እንደሆነ አንዳንድ ጊዜ ልክ ነው። ምናልባት ልንጠነቀቃቸው የማንችላቸው አጋጣሚዎች ሊኖሩ ይችሉ ይሆናል ቅጽበታዊ አደጋ ይሁንና ግን ደግሞ ብዙ ነገሮች መከላከል የሚቻል በእኛ ጥንቃቄ ጉድለት አማካኝነት የሚመጡ ናቸው ነው እየተባለ ያለውና፣ እባካችሁ እባካችሁ ጥንቃቄ አድርጉ። በተለይ ወደ ክፍለ ሀገር ደግሞ እንደዚሁ የሚወጡ መኪኖች ሜዳ ላይ ሲገለባበጡ ጉዳት ሲደርስ ይታያልና ከፍጥነት ጋር ተያይዞ እንግዲህ አሁንም እንደዚህ አይነት ነገሮች አሉ፣ ምክንያት ነውና ጥንቃቄ አድርጉ ለማለት ነው። ለእህታችን እንግዲህ ፈጣሪ ነፍስሽን ይማር ነው ልንል የምንችለው። ለቤተሰቦች ደግሞ መጽናናትን ያድልልን።